አንቺ ግን ጀግና ነሽ። የሴቶች አሌንታ በጣጥሰሽ ወጣሽ። ያን ሁሉ መከራ እህቴ፣ ጠንክሬ አይዞሽ፣ አይክፋሽ። የፈጠረሽ አምላክ አለሽ ከጎንሽ። እግዚአብሔር ደግ ነው፣ ጽናቱን ሰጦሻል፣ እዚህ አድርሶሻል፣ እቅፍ ድግፍ አድርጎ ከሰው ድብልቆሻል። የምን ተስፋ መቁረጥ፣ የምን መተከዝ ነው? ሽቅብ ቁልቁለቱን፣ ያን ሁሉ መከራ ተጋፍጠሽ ተጋፍጠሽ እዚህም ደርሰሻል። ግን እኮ እህቴ በመጨረሻ ቀን ሰዎች ይሆናሉ፣ አረመኔ፣ ጨካኝ፣ ከሰው የማይቀርቡ በመጨረሻ ቀን ሰዎች ይሆናሉ፣ ገንዘብ የሚወዱ ራሳቸውን ወደው አምላክን የካዱ ትንቢት አለባቸው። ትምከተኛ ናቸው፣ ስድብ ነው ጌጣቸው፣ የማይታዘዙ ለወላጆቻቸው ምስጋናን አያውቁ፣ ፍቅርና እርቅን ፈጽመው የራቁ ጨካኝ፣ ሐሜተኛ፣ ራስን የማይገዙ በችኮላቸው ላይ ትንቢት የተነፉ ከእግዚአብሔር ይልቅ ምቾት የመረጡ አንተ ግን ወዳጅ! አንተ ግን እንደዚህ እንዳትሆን ራስህን ጠብቅ፣ አእምሮ ከጡ ጋር እንዳትደባለቅ እግርህን ይበል ፈቀቅ፣ ከከንቱ መለፍለፍ ምላስህን አርቅ። አንተ ግን አንተ ግን ወዳጄ ታውቃለህ ትምህርቴን፣ የተናቀውን መንገዴን፣ አሳቤን፣ ትምህርቴን፣ ጽናቴን፣ ትግስቴን፣ ስለ ጌታ ኢየሱስ ብዙ መሰደዴን። አንተ ግን አንተ ግን ወዳጄ ከሕፃንነትህ ቃሉን አዳምጠሃል፣ ጥበብ የሚሰጡትን መጽሐፎችን አውቀሃል። ስለዚህ ጸንተህ ኖር። ከምኞቱ ሳይሆን ከእግዚአብሔር ተማር። መንገዱ ቅዱስ ነው። ታምነህ ከጨረስከው አንቺ ግን ጀግናነሽ እህቴ አንቺ ግን ጀግናነሽ የሴቶች አለኝታ። በጣጥሰሽ ወጣሽ ያም ሁሉ መከራ። እህቴ ጠንክሪ፣ አይዞሽ፣ አይክፋሽ። የፈጠረሽ አምላክ አለሽ ከጎንሺ እግዚአብሔር ደግ ነው። ጽናቱን ሰጦሻል እዚህ አድርሶሻል። እቅፍ ድግፍ አርጎ ከሰው ደብልቆሻል።